ጂፋሬ ጂፋሬ ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት። ጂፋሬ ቲዩ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ከአገር ቤት ከአፍሪካና ከዓለም አቀፍ ለሰዓቱ የያዝናቸውን ዜናዎቻችን ይዘን ቀርበናል። አብራችን ቆዩ። ከነገሌ ቦረና ሞያሌ የሚወስደው መንገድ ከሁለት ወራት በላይ መዘጋቱን ነዋሪዎች ገለጹ። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች እየተባባሰ በመጣው የፀጥታ ችግር ሳቢያ ከነገሌ ቦረና ወደ ሞያሌ የሚወስደው ዋናው መንገድ ከሁለት ወራት በላይ ዝግ መሆኑን የምስራቅ ቦረና ዞን ነዋሪዎች ተናግረዋል። የሁለቱ ክልል ባለስልጣናት በመንገዱ ሁኔታ ላይ የሚቃረን አስተያየት ሰጥተዋል። ነዋሪዎች ለአዲስ ስታንዳርድ የዜና ምንጭ እንደገለጹት በሁለቱ ማህበረሰቦች መካከል የተደረጉ የሰላም ጥረቶች ተጨባጭ ውጤት ባለማምጣታቸው የመንገድ መዘጋት የትራንስፖርት እንቅስቃሴን በከፍተኛ ሁኔታ አስተጓጉሏልም ብለዋል። የምስራቅ ቦረና ዞን አንድ ባለስልጣን መንገዱ አሁንም ዝግ መሆኑን ያረጋገጡ ሲሆን፣ የሶማሌ ክልል ባለስልጣን ግን መንገዱ ክፍት ነው ሲሉ ተከራክረዋል ሲል አዲስ ስታንዳርድ ዘግቧል። ነዋሪዎች ለእንቅስቃሴው መስተጓጓል ምክንያት ነው ያሉ ያሉት የሰላምና እርቅ ሂደት ተግባራዊ መሆን ባለመቻሉ ነውም ብለዋል። ሂደቱ በክልል የጸጥታ ኃይሎች መካከል ብቻ የተደረገ መሆኑን በመግለጽ ሰላም ሊሰፍን አለመቻሉንም ገልጸዋል። በትግራይ ተፈናቅለው የነበሩ 62 ሺህ ገደማ ሰዎች ወደ ቀያቸው መመለሳቸው ተነገረ። በትግራይ ክልል ካሉ ስድስት ወረዳዎች ተፈናቅለው የነበሩ 62 ሺህ ገደማ ሰዎች ባለፈው መስከረም ወር ወደ ቀያቸው መመለሳቸው ተነግሯል። ተፈናቃዮቹ መመለሳቸውን ያስታወቀው በኢትዮጵያ ለተለያዩ ጉዳዮች ተጋላጭ የሆኑ የማህበረሰብ ክፍሎችን የሚከታተለው የተቋማት ስብስብ ነው። ተፈናቃዮቹ የተመለሱት ወደ ኢሮብ፣ ጉሉም ሃዳ ዛላምበሳ፣ እግላ፣ ማዕከላዊ አዲአቦ ና ታህታይ አዲአቦ ወረዳዎች ነውም ተብሏል። የተባበሩት መንግስታት ድርጅት ኤጀንሲዎችን ጨምሮ የተለያዩ ተቋማት የተካተቱበት ይህ ስብስብ ማክሰኞ ጥቅምት አራት ቀን ሀያ አስራ ስምንት ሪፖርት አውጥቷል። ሪፖርቱ ከፍተኛ ተፈናቃይ ተመላሾች ቁጥር የተመዘገበው በታህታይ አዲአቦ ወረዳ ነው ያለም ሲሆን በመስከረም ወር ወደ ወረዳው የተመለሱ ሰዎች ብዛት ሀያ ዘጠኝ ሺ ሁለት መቶ ሰላሳ ሁለት መሆኑንም ሪፖርቱ አመላክቷል። በመተከል ዞን ድባጤ ወረዳ ና ቡሌን ወረዳ የታጣቂዎች እንቅስቃሴ በነዋሪዎች ላይ እክል እየፈጠረ ነው ተባለ። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ገጠራማ ቦታዎች ና ቡሌን ወረዳ ጎንጎ አካባቢዎች የታጣቂዎች እንቅስቃሴ እክል እየፈጠረባቸው እንደሆነ ነዋሪዎች ተናግረዋል። ባለፈው ቅዳሜ በድባጤ ወረዳ በርበር በተባለ ቀበሌ የቀበሌው አስተዳደር ቢሮ መቃጠሉን ነዋሪዎች ተናግረዋል። የድባጤ ወረዳ ዋና አስተዳደር አቶ መስፍን ተገኝ በበኩላቸው በወረዳው በርበር ቀበሌ ታጣቂዎች የቀበሌውን ቢሮ አቃጥለዋል መባሉን ያስተባበሉ ሲሆን ድርጊቱ የተፈጸመው ማንነታቸው ባልታወቀ ሌቦች ነውም ብለዋል። በሌላ በኩል በመተከል ዞን ቡለን ወረዳ ጎንጎ በሚባል ስፍራ በትናንትና ዕለት በመንግስት የጸጥታ ኃይሎች ና ታጣቂዎች መካከል የተኩስ ልውውጥ እንደነበርም ተመላክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጥቅምት አንድ ቀን ሀያ አስራ ስምንት ባወጣው ዘገባ በመተከል ዞን ድባጢ፣ ቡለን ና ወንበራ ወረዳዎች ከኦሮሞ ነጻነት ሰራዊት እንቅስቃሴ ና ጸጥታ ጋር በተያያዘ የሰዓት እላፊ እንደተጣለና ነዋሪዎችም እንደ ልባቸው እንዲንቀሳቀሱ ማመላክቷል። ዘገባው የዶቼቬሌ ነው። በሀገር ውስጥ የሚመረቱ የእንጀራ ምጣዶችና የማብሰያ ምድጃዎች የኃይል አጠቃቀም ደረጃ ሊሻሻል ነው ተባለ። በሀገር ውስጥ የሚመረቱ የእንጀራ ምጣዶችና የማብሰያ ምድጃዎች ዝቅተኛ የኃይል አጠቃቀም ደረጃ ሊሻሻል መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። የብሔራዊ ኢነርጂ ብቃት ስትራቴጂ ለማስፈጸም በባለስልጣኑ ከተቀረጹ ፕሮግራሞች መካከል አንዱ የተለጣፊ ምልክት ፕሮግራም መሆኑም ተገልጿል። በዚህ ፕሮግራም ውስጥ በኃይል አጠቃቀም ብቃታ በከፍተኛ መጠን ኃይል አባካኝ ተብለው በጥናት ከተለያዩ ምርቶች በሀገር ውስጥ የሚመረቱ የእንጀራ ምጣዶችና የማብሰያ ምድጃዎች ቀዳሚዎቹ መሆናቸውን ባለስልጣኑ አስታውቋል። የባለስልጣኑ የሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ጉማ በሀገር ውስጥ በሚመረቱ የእንጀራ ምጣዶችና የማብሰያ ምድጃዎች ምክንያት የሚባክነው የኤሌክትሪክ ኃይል አሳሳቢ ነውም ብለዋል። ችግሩን ለመቅረፍ የተሻለ የኃይል አጠቃቀም ያላቸው ምርቶች ተመርተው ለህብረተሰቡ እንዲቀርቡ ለማድረግ ጥረት ሲደረግ ቆይ ቷል ያሉት ስራ አስፈጻሚዋ ከዚህ በኋላ ደግሞ የኃይል አጠቃቀማቸውን በማሻሻል ለምርቶቹ አስገዳጅ ደረጃ ማውጣት እንደሚጀመርም ገልጸዋል። በአሁኑ ጊዜ በስራ ላይ ያሉት የእንጀራ ምጣዶች በአንድ ጋገራ ወቅት ከሶስት ነጥብ አምስት እስከ አራት ኪሎዋት የኤሌክትሪክ ፍጆታ እንዳላቸው፣ ይህም ከሚያስፈልገው የኃይል መጠን በእጥፍ የሚበልጥ መሆኑም ተመላክቷል። ዘገባው የሪፖርተር ነው። የመስከረም ወር የዋጋ ግሽበት 13.2 በመቶ ሆኖ መመዝገቡ ተገለጸ። በኢትዮጵያ የመስከረም ወር ሀገር አቀፍ የዋጋ ግሽበት መጠን 13.2 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። ይህ አጠቃላይ የዋጋ ግሽበት ካለፈው ነሐሴ ወር ጋር ሲነጻጸር መጠነኛ ቅናሽ ያሳየ ሲሆን በነሐሴ ወር 13.6 በመቶ ሆኖ ተመዝግቦ የነበረው መጠን በመስከረም ወር ወደ 13.2 በመቶ ዝቅ ብሏልም ተብሏል። በመስከረም ወር ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ የምግብ ነክ ሸቀጦች የዋጋ ግሽበት 12 ነጥብ 1 በመቶ ድርሻ ሲይዝ ምግብ ነክ ያልሆኑ ሸቀጦች የዋጋ ግሽበት ደግሞ 14 ነጥብ 8 በመቶ ሆኖ መመዝገቡን መግለጫው አመላክቷል። አዲስ አሸባሪ ቡድን ከናይጄሪያው ቦኮ ሃራም መገንጠሉ ተሰማ። ከቦኮ ሃራም ተገንጥሎ እንቅስቃሴ እያደረገ ነው የተባለው ይህ አዲስ ቡድን ውሉ የሚል ስያሜ እንዳለውም ተነግሯል። የውልውሉ ቡድን በሰሜን ማዕከላዊ ናይጄሪያ ብቅ ማለት መጀመሩን የዘገበው ኦል አፍሪካ ኒውስ ቡድኑ አሁን ቦኮ ሃራም ግዛት ውስጥ ትልቅ ችግር ሆኗል ሲል የግዛቲቱ ገዢን አብዱላሂ ሱሌንን ጠቅሶ ዘግቧል። የግዛቲቱ አስተዳደር ከአዲሱ አሸባሪ ቡድን የተውጣጡ ታጣቂዎች በሰሜን ማዕከላዊ ናይጄሪያ መኖራቸውን የደህንነት መረጃዎችን በመጥቀስ ገልጸዋል። ይህ ክልል የቤንዌ ኮጊ፣ ኳራ፣ ናስራዋ፣ ኒጀር፣ ፕላቶ ግዛቶችንና የናይጄሪያ ዋና ከተማ አቡጃ ሚላን ጨምሮ የፌዴራል ዋና ከተማ ግዛትን ያካትታልም ተብሏል። ቡድኑ ወደ ግዛታቸው ሰርጎ እንዳይገባም የደህንነት ባለስልጣናት ከወዲሁ እንዲከላከሉም አብዱላሂ ሱሌህ ጥሪ አቅርበዋል። ኮንጎ ረጅም የነዳጅ ማስተላለፊያ መስመር ልትገነባ ነው። የኮንጎ ሪፐብሊክ የነዳጅ ማስተላለፊያ መስመር ግንባታ በ2029 መጨረሻ ይጀምራል ተብሎ እንደሚጠበቅ የሩሲያ የውጭ ጉዳይ ሚኒስቴር ማስታወቁን ስፑትኒክ አፍሪካ ዘግቧል። የነዳጅ ምርት ማስተላለፊያ መስመሩ ከ30 እስከ 40 ዓመታት ለማዕከላዊ አፍሪ ፋብሪካዊቷ አገር አስተማማኝ የነዳጅ ምርት አቅርቦት ያረጋግጣልም ተብሏል። የግንባታ ስምምነቱ ባለፈው ሰኔ ወር በሁለቱ ሀገራት መንግስታት መጽደቁን በሩሲያ የኃይል ሳምንት ላይ ተነግረዋል። የነዳጅ ማስተላለፊያ መስመሩ የግንባታ ሂደት ለሀገሪቱ ዜጎች ተጨማሪ የስራ እድል እንደሚፈጥርም ተመላክቷል። በፓኪስታንና አፍጋኒስታን የድንበር ግጭት በደርዘን የሚቆጠሩ ሰዎች ተገደሉ። በፓኪስታንና በአፍጋኒስታን ጦር መካከል በተነሳ ግጭት በደርዘን የሚቆጠሩ ሰዎች ሲገደሉ በርካቶች ቆስለዋልም ይል ተብሏል። በሁለቱ የቀድሞ አጋሮች መካከል ያለው ጠብ እየከረረ መምጣቱን ከስፍራው የሚወጡ መረጃዎች አመላክተዋል። በደቡብ ምስራቅ አፍጋኒስታን ስፒንቦልዳክ አውራጃና በፓኪስታን ቻማን አውራጃ የተከሰተውን ቀውስ በመቀስቀስ ረገድ ሁለቱም ወገኖች አንዳቸው ሌላውን በመክሰስ ላይ ይገኛሉ። የታሊባን ቃል አቀባይ ዛቢሁላህ ሙጃሂድ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ የፓኪስታን ኃይሎች የድንበር ጦርነትን በማስነሳት አፍጋኒስታን ላይ ቀላልና ከባድ መሳሪያ በመተኮስ አስራ ሁለት ሰላማዊ ሰዎችን ገድለው ከ አንድ መቶ በላይ ሰዎችን አቁስለዋልም ሲሉ ከሰዋል። ሙጃሂድ አክለውም የአፍጋኒስታን ኃይሎች በሰጡት የአጸፋ ምላሽ በርካታ የፓኪስታን ወታደሮችን ገድለዋል፣ የፓኪስታን መሳሪያዎችንና ታንኮችን በመያዝ የፓኪስታን ወታደራዊ ተቋማትን አውድመዋልም ብለዋል። የሮይተርስ የዜና ወኪል ባለስልጣናቱን ዋቢ በማድረግ እንደዘገበው በሁከቱ ስድስት የፓኪስታን ወታደሮች ተገድለዋልም ሲል አስነብቧል። ውድ ቤተሰቦቻችን ከጂፋሬ ዩቲዩብ ለሰዓቱ የያዝ ናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷል ችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ጂፋሬ ጂፋሬ ጂፋሬ። ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል፤ ጂፋሬ ቲዩብ። ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ። ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ።